ዛሬ እስቲ የተከታይ ቪዲዮ ብዬ ባለፈው በሰራሁላችሁ ስካም የሚለው ቁጥር አንድ ቪዲዮ ላይ የታዘብኳችሁ ነገር አለ ትዝብቱ ምን መሰላችሁ እሱን መቼም በደንብ ብታዳምጡት ኦልሞስት ቪዲዮ አሁን ትላንት ወዲያ ነው እና ወደ አርባ ምናምን ሺህ ሰው አይቶታል ቪ አለው።በዛ ላይ ወደ ስንት መቶ በመቶ የሚቆጠሩ ኮሜንቶች ይጻፋሉ ዲስከስ እናደርጋለን አይደል የታዘብኩት ግን ምንድን ነው እንደው በደንብ ብታዳምጡ ኖሮ ምሳሌ አድርጌ የሰጠኋቸዋለሁ 10 ሚሊዮን ብር ከኢትዮጵያ ቢሰረቅና ወይ ደግሞ ከአፍሪካ ቢሰረቅና በሆኑ በደሴቶች በብሪቲሽ ኦቨርሲ ቴሪተሪ በኩል አድርገው እንዴት አድርገው ወደ ሲቲ ኦፍ ለንደን ወይ ደግሞ ወደ ዩናይትድ ኪንግደም እንዴት እንደሚያስገቡት ብዬ ነው ታሪኩን እዛ ጋ ያቆምኩት። ማንም ሰው ማናችሁም ብሩ እንግዲህ ስለ ሲቲ ኦፍ ለንደን እንዴት ሆኖ እንደሚተዳደር ምን አይነት እንደሆነ አገር አገርም አይደለም ከተማም አይደለም፣ ግን እንደ ሀገርና እንደ ከተማ ራሱ እንደሚያስተዳድር ብዬ ከጨረስኩ በኋላ ብሩ የደረሰው እዛ። አሁን ሄዳችሁ ራሱ ብትሰሙ እንደገና ብሩ ሲቲ ኦፍ ለንደን የገባው ዩናይትድ ኪንግደም አልገባም። ምክንያቱም ሲቲ ኦፍ ለንደን ዩናይትድ ኪንግደም ውስጥ አይደለም ብያችኋለሁ። እዛ ጋር ታሪኩ ሲያቆም አንድ ጽፎ የጠየቀኝ የለም ወይ ደግሞ ወንድሜ ብር እኮ አሁንም ኦፊሻሊ አልታጠበም። ታጥቦ ማለት ወደ ዩናይትድ ኪንግደም አልገባም። ዩናይትድ ኪንግደም ውስጥ ከደረሰ ነው፣ ከዛ ኢትዮጵያ እንደገና ዞሮ ኢንቨስት ይደረጋል። ከዛ እንደገና አፍሪካ ዞሮ ኢንቨስት ይደረጋል። ምክንያቱም ታጥቧላ ሌጋል የሆነ ብር ይሆናል እና ዛሬ ቁጥር ሁለት ብዬ እኔ ኖርማሊ ብዙ ጊዜ ትጠይቁኛላቸው። ኧረ ቁጥር ሁለት ስራ አለን በዚሁ ላይ እንደገና ኤክስፓንድ አድርግና ሰፋ አድርገህ ቪዲዮዎችህን ቀጥል ምናምን የምት ፕላን አለኝ። ፕላኔ ምንድን ነው? ለወደፊቱ እያንዳንዱ አሁን መሰራሉላቸው አይዲያ ነው፣ ዲስከሽን ፖይንት ነው። ኦኬ አጠራ ጠር ያለች ነች። እና ለወደፊቱ እነሱ ላይ አሰፋ አድርጌ ኦኬ፣ ረጅም የሆነ እንደ ፖድካስት ከዛም ደግሞ እንደ ዲስከሽን ላይፍ ላይፍ ሁሉ መምጣት ይጀምራሉ። የጊዜ ጉዳይ እኮ ነው። በጣም ሩጫ ላይ ስለሆንኩ ለዛ ነው ትንሽ አረፍ ስል ፕላኔ እነዚህን ነገሮች አስፋፍቼ ከእናንተ ጋር ዲስከስ ማድረግባቸው ማድረግ የምችልባቸው ፖይንቶች ናቸው። በጣም ትልልቅ ነጥቦች ናቸው እና እቺ የዛሬዋ ግን ስለከነከነችኝ እንደ ወቀሳም ነው እና እንዴት ዝም አላችሁ። ብር እኮ ሲቲ ኦፍ ለንደን የደረሰው መጥቶ ከዛ በኋላ እንዴት እንደሚወጣ ዛሬ ላስረዳችሁ በ1980ዎቹ ውስጥ ታቸር የምትባል መሪ ነበረች። እንግዲህ ብዙቻችሁ እንደምታውቁት የዩናይትድ ኪንግደም እሷ ምን አደረገች? ሌላ የባንኪንግና ፋይናንሻል ሴክተር እንዲሰራ ዩኬ ውስጥ ሌላ ፋይናንሻል ሴክተር ቦታ ተሰጥቶት ራሳቸው እነዚህ ባንኮች ቅርንጫፍ እንዲሰሩ ተደርጎ ካናሪ ዎርፍ ይባላል። ጉግል አድርጉና ተመልከቱት። ደሴት ነው አይላንድ ኦፍ ዶግስ ይሉታል፣ ደሴት ነው። እዛ ይህ እሱ ግሬተር ለንደን ውስጥ ነው። እና እዛ እያንዳንዱ ሲቲ ኦፍ ለንደን ያለ ባንክ ብራንች አለው። ወደ ሶስት ነው አራት ኪሎ ሜትር እኮ ራቅ ብሎ ነው። ግን እሱ ዩናይትድ ኪንግደም ውስጥ ነው። ዩሮፒያን ዩኒየን ውስጥ ነው። እዛ እያንዳንዱ ቦታው ምን አድርገውታል? ደግሞ ቦታው መጀመሪያ የኢስት እንትን ዌስት ኢንዲያን ዌስት ኢንዲስ ካምፓኒ የሚባል ካምፓኒ ደሴት ንትን ነው ምንድ ነው ፖርት ነበር የእቃ ከኢንዲስ ዌስት ኢንዲስ የሚባሉ ሀገሮች አሉ ካሪቢያን ውስጥ ዶሚኒካ ሪፐብሊክ ነጀሜካ ነኩባ ንምናምን እነሱ ከነሱ ያን የኮሎኒ እያሉ ይሄ ትሮፒካል እንትን ውስጥ የሚበቅሉ ብርቱካን፣ ሙዝ ባናና፣ ምናምን ቶማቶ እነዚህ እነዚህ እየተመረቱ ከዛ ጥጥ እየተመረተ የሚመጣበት ወደብ ነው ለንደን ጋር ነበር የሚራ እሱ፣ ዶክላንድስ ይሉታል። አሁን ራሱ ዶክላንድስ ይባላል ቦታው እና የዌስት ኢንዲያን ካምፓኒ ዌስት ኢንዲስ ካምፓኒ ስለ ኢስት ኢንዲያን ካምፓኒ ባለፈው የነገርኳቸው ነገር አለ። የሱ ስራ ሄዶ እንዲታደረጉ ኮሎኒ እንዳደረገ አግማሽ የሚሆለውን ዓለም። ይሄ ደግሞ ዌስት ኢንዲስ ካምፓኒ የሚባል ነው። የእሱ ስራ ደግሞ ከዛ ኮሎኒ ከደረገው እንትን ውስጥ የሚመረቱን ወደዚህ ማምጣት ነው፣ ወደ ዩኬ እና ይሄ ማራገፊያው ፖርት የነበረ ቦታ ነው አሁን ልክ ሰማኒያዎቹ ላይ ቀይረውት እሱን፣ የባንኮች ቅርንጫፍ የሚሰራ ባንክ ብቻ ነው ያለው። በጣም ትልቅ ቦታ ነው። ከዛ ምን አደረጉት? ይሄ አይላንድ ኦፍ ዶክስ የተባለውን ቦታ መሬቱን ጠቅላላ የሚቀመጡበትን ለሌላ ሀገር ቢሊነር ተሽጧል። ለካታሪ ይሁን ሳውዲ የካታሪ ይመሰለኝ፣ የካታር ቢሊነር ነው ቦታውን የገዛው መሬቱን ማለት ነው። ያ ምንድን ነው ቦታው ራሱ እንዳይጠየቅ ያ ቦታ የሌላ የውጭ ዜጋ ከሆነ ዩናይትድ ኪንግደም እዛ ውስጥ እንትን የሚደረገውን ነገር ከዛ ያ አስር ሚሊዮን ብር የተሰረቀው የአስር ሚሊዮን ብር ከኢትዮጵያ ከአፍሪካ ከምናምን ከድሃ ሀገር ሁሉ እየተሰረቀ የሚመጣው ብር አሁን ሲቲ ኦፍ ለንደን ደርሶ የለን ከዛ ወደ ካናሪ ዎርፍ ብራንች ይተላለፋል። እዛችሁ ለእዛችሁ ነው ሶስት አራት ኪሎ ሜትር ከዛ ብሩ ሌጋል ሆነ ማለት ነው። ያ ብር እንደገና ዞሮ ኢትዮጵያ ላይ ለኢትዮጵያ ብድር ይሰጣል፣ ኢንቨስት ይደረጋል። በጣም ብዙ የምንበደረው ብር በጣም ብዙ የአፍሪካ ሕዝብ የሚበደረው ብር የራሱ ብር ሞስትሊ ደግሞ የራሳችን ሰዎች የዘረፉትን ብር ሄደው እዛ የተቀመጠውን ብር ለእኛ ያበድሩናል በኢንተረስት ሀያ ሰላሳ ፐርሰንት ኢንተረስት እኛ ዴት ያለብን ዴት እሱን ብቻ ብድሩን ለመመለስ ነው ከአመት እስከ ዓመት የምንለፈው ከአመት እስከ ዓመት የምንከፍልበት ኢንተረስቱ ነው ኢንተረስቱ የራሳችን የተሰረቀብን ብር ዞሮ ለራሳችን ያበድሩንና እዛ ላይ እንደገና ኢንተረስት እንከፍላለን ወለድ እና ብሩ ከዛ በኋላ ነው ሌጋል በደንብ ታጥቦ በህጋዊ መንገድ እንደገና ኢንቨስት ይደረጋል ስ ስካም ይሄ ነው ትልቁ የዓለም ስካም ሆኖ መመዝገብ የነበረበት እንጂ ገና በቴሌፎን ብር እየሰረቁ ወይ የሆነ ቦታ ደውለው ሰው እያታለሉ ብር የሚ በዛ አንደኛ፣ ሁለተኛ እስከ አስረኛ ደረጃ የሚሰጣቸው እነ ናይጄሪያ፣ ኢንዲያ፣ ቻይና ምናምን እያሉ የዓለም እስካመር ሀገሮች